እኔም ምለው ያ ሁሉ ፌንት ያ ሁሉ ሕክምና ያ ሁሉ ሐኪም ቤት ምናምን ነገር ምን አስበህ ነው አብርሽ? እንደዚህ ዛሬ ምናምን ነገር ከሄርሜላ ጋር ምናምን ነገር እንደዚህ ሆነ። እሺ፣ አይ አብርሽ ተግደረደረ እንድንል ነው? እሺ፣ ከዛ ተግደርድሮ በስተመጨረሻ ይፋ አደረገው እንድንል ነው? ቅሌታም ወራዳ፣ የልጅህን እናት ቤት አስቀምጠህ ልጅህን ቤት አስቀምጠህ፣ ይሄንን ቪዲዮ እኮ ልጅህን ነገ ያየዋል ሲያድግ ማለት ነው። ምናለ ደግሞ የእኔ ዝምታ ፍርሃት ሳይሆን የበቀል ጅማሬ ነው ሩታ። ልትበቀል ነው ምንድን ነው? እንዴት አድርገህ ነው የምትበቀላት? ምን አጥፍታ ነው የምትበቀላትስ? እኔ ይገርመኛል የምሬ ነው ምላችሁ ሴት ልጅ የሆነ እመቤቴን ይሄን ከልቤ ነው የምነግራችሁ። ሴት ልጅ የእውነት አፍቃሪ ስትሆን የእውነት አፍቃሪ ሆና ስትገኝ ለፍቅር ብቻ ስትገዛ እማይወዱ ወንዶች አሉ። ለምሳሌ እንደ አብርሽ አይነቱ። ሩታ አሁን ጥቅምን ፈልጋ አልመጣችም። ከመጀመሪያው ጀምሮ አስባችሁታል። ቤተሰቦቿ እሷ ስትረገጥ ነበረ። ለፍቅር ነው ያ ሁሉ ለጥቅም አይደለም፣ ለጥቅም አይደለም። ሩታ ለጥቅም ቢሆን አብሬሽን የቀረበችው እስከ ዛሬ ድረስ እዛ አይደርሱም። ማለት እንደዛ አይሆንም ነበር ሕይወታቸው፣ አይጣሉም ነበረ የምር። እሷም ጥቅሟን እሱም ጥቅሙን እያሉ ማለት ነው። ይችኛ ሀለን መታ አሁን እውነት እኮ ፍቅረው እኮ አይደለም። ትዳሩን ፍርስርስርስ ልታረግለት ነው፣ ትዳሩን ፍርስርስ ልታረግለት ነው። እሺ ችግር የለውም። ምርጫህን ምረጥ፣ ያዝ ምርጫህን ግን በሩታ ህይወት ውስጥ እየመጣ አትሄድ። ተዋት ልጅቷን። የሆነ ሰዓት ላይ መጥተህ ይቅርታ አድርግልኝ አብሬሽ መኖር እፈልጋለሁ ምናምን፣ አትሰክሳት። ይሄንን ተዋት ልቀቃት ልጅቷን። አትሄድ አትምጣ፣ ልቀቃት። ምርጫህን መርጠሃል፣ በቃ ሂድ፣ ኑር፣ ኑር። ምርጫህ መርጠሃል፣ ኑር፣ በቃ የመረጥከውን ህይወት። ለምን ለምን በዚህ ልክ እኔ በጣም ይገርመኛል፣ ይገርመኛል ልጅቷን ምንድን ነው ልጅቷ እንድትሞት ነው የምትፈልገው ወይስ ምንድን ነው አልገባኝም። እኔ እኔ እንጃ አላቅም ሩታ እንድትሞት እንድትታነቅ አይሮን ነው ለምን እንደተፈለገ እኔ እንጃ ምን እንድትሆን እንደሆነ። ሩታ ሴት ልጅ ናች፣ ከሴትም በላይ ሴት ናት። እና የዝን ያክል እሷን ለመበቀል ከምትሮጥ ልጅህን እንዴት አድርገ ማሳደግ እንዳለብክ ብትሮጥ ጥሩ ነበረ። እና ነገ የሚቆጭህን ነገ የምታፍርበትን ነገር ከምታረግ ጥሩ ነበረ። ልጅን አርፈህ ብታሳድግ፣ እኔ በጣም ማፈሪያነ፣ ከአንተ ከነጓደኞች በጣም ማለት ነው፣ የብሬ ነው ምልህ። ለሩታ ይሄ የሚገባት ነገር አልነበረም። እግዚአብሔርን በስራዎችክ እንደማትመለስ ስለምታቅ ምናምን ነው እንጂ እዛ ጋር እምቢ ልትል የቻለችው ስለምታቅ ነው። በቃ እሷ ጋር ዛሬ ትሆናለች፣ ከዛ ደግሞ ሄርሜላን ማጣት አትፈልግም። በቃ ሄርሜላን መራቅ ማጣት በጭራሽ አትፈልግም፣ ግን ታስመስላለህ። አስመሳይ ሰዎች ደግሞ ሁሌም ይጎዳሉ፣ አይጠቅሙም፣ ጥቅም የላቸውም። የሰው ልብ ሲሰብሩ ሲሰባብሩ ነው የሚኖሩት። ምንም ለውጥ አያመጡም ማስመሳይ ሰዎች። ስለዚህ እሚሆ የሚያስፈልገው መለየት ነው። ለምን ትሄዳለህ ትመጣለህ? እየሄድክ እየመጣ ልጅቷን አትጉራት። በቃ መርጠሃል፣ ምርጫህን ይዘህ ተቀመጥ። ይችን ሐለል ይዘህ ተቀመጥ። በሩታ ህይወት ውስጥ አትምጣ፣ አትሂድ፣ ተዋት። ትኖርበት እንዴ ምን ሆነ ነው የእዚን ያክል ካላቆሰልኳት፣ ምነው ካልሰበርኳት አልክ? እሷ እኮ በመድኃኒ ዓለም ቸርነት ጠነካራ ሆነች እንጂ ሩታ፣ አንተ ባደረግከው ልክማ ሰው አትሆንም ነበረ። የምር አንተ ከነ ጓደኞች በጓደኞች አሰደብካት፣ ክብሯን ዝቅ አደረግከው ምናምን ነገር በቃ ጓደኞች እንኳን አላከብሯትም። አዎ እየመጡ ሲያመነጫጭቋት፣ ብዙ ነገሮች ሲሏት ነበረ። ጭራሽ ደግሞ ሄርሜላ የፍቅር ጥያቄ እንድታቀርብልህ የተደረገው ሲጀመር የራስ ስራ ነው። አንተ ራስህ ብታቀርብላት ምንድን ነው አብርሽ? ለካ አውቆ ነው እንድትባል ስምህን ለመጠበቅ ከዛ፣ ሄርሜላ ፈቅረዋለው ምናምን ነገር ምናምን አለች ይሆን? አስመሳይ